ፍልሚያው ቀጥሏል። የሩሲያው ኢስካንዳር ሚሳኤል ዩክሬን የምትመካባቸውን አሜሪካ ሰራሽ የሮኬትና የሚሳኤል ስርዓቶች ጉድ መስራቱ ተረጋግጧል። በቪዲዮ የተደገፈው ማስረጃም በሩሲያ የመከላከያ ሚኒስቴር አማካኝነት ይፋ ተደርጓል። አሜሪካ አሉኝ የምትላቸው የሚሳኤል ስርዓቶች በዩክሬን መንደዳቸውን ቀጥለዋል ነው የተባለው። በተመሳሳይ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከሩሲያ ጋር በየትኛው መንገድ የሚተባበርን ሀገር እቀጣለሁ እያሉ ይገኛሉ። ሪፐብሊካኖችም ይህንን መሬት ላይ የሚያወርድ ሕግ እያረቀቁ እንደሚገኙ ተሰምቷል። በሌላ በኩል አሜሪካ እጅን በእጅ ያስባል እርምጃ እንደወሰደች ዘግይቶም ቢሆን ገብቷታል። በሩሲያ የነዳጅ ኩባንያዎች ላይ የተወሰደው እርምጃ የአሜሪካውያንን ኪስ ፈትሿል ነው ነው የተባለው። የነዳጅ ዋጋ በአሜሪካ የመጨመር አዝማሚያ ሊያሳይ እንደሚችልም ተናግሯል። በሌላ በኩል የአሜሪካ የጦር ቤዝ እዚህ አይተከላትም ብለዋል የሀገሪቱ ዜጎች ከ60 በመቶ በላይ የሚሆኑት የሀገሪቱ ዜጎች በሕዝበ ውሳኔ የአሜሪካ ጦር ድርሽ እንዳይልብን ብለው ትራምፕን ክፉኛ አስደንግጠዋል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕና አሜሪካ ሐማስ ትጥቅ ይፍታ ብለው በርካታ ሀገራትን ለማሳመን ያደረጉት ጥረት እንዳልተሳካ እየተነገረ ይገኛል። በጋዛ የሚገባው ሰላም አስከባሪ ጦርን የሚያዋጡ ሀገራትም ረረረ ከሐማስስ ጋር አንዋጋም፣ ሐማስን ትጥቅ ፍታ ብለን አንጠይቀውም፣ ይቅርብን ብለዋል። ነገሩ እያነጋገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ ላይክ፣ እና ሼር በማድረግ የተአማኒ የጥልቅና የፈጣን ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያው ኢስካንዳር ሚሳኤል ተአምር ሰርቶ አድሯል። የዩክሬኖቹን ሚሳኤሎች ከጥቅም ውጭ ማድረጉ ነው የተሰማው። በድኒፕሮ ፔትሮቭስክ ነው ይህ ተአምር ተፈጥሯል የተባለው የሩሲያ የመከላከያ ሚኒስቴርም በቪዲዮ የተረጋገጠ ማስረጃውን አውጥቷል። የባህር ጠረፋ አካባቢ ተጠምደው ረጅም ርቀት ተጉዘው ሩሲያን ለማጥቃት የሚሞክሩት ሚሳይሎች ጉድ ሆነዋል ነው ያለው። የሩሲያ የመከላከያ ሚኒስቴር ሪፖርት ሁለት ዩክሬን ሰራሽ የሆኑ የሚሳይል ስርዓቶችና አንድ አሜሪካ ሰራሽ የሚሳይል ስርዓት ከጥቅም ውጭ እንደሆነም ተሰምቷል። አደገኛው ኢስካንደር ሚሳይል ሂማርስ በመባል የሚታወቁት ተንቀሳቃሽ የሮኬት ስርዓቶችን ጉድ ሰርተዋል ነው የተባለው። ኢስካንደር ኤም የተባለው ባሊስቲክ ሚሳይል ሁለት ዩክሬን ሰሬን ሰራሽ ኔፕቱን ሚሳኤል ስርዓትና አንድ ሂማር ስርዓትን ነው መደምሰሱ የተነገረው። በድኒፕሮፔትሮቭስክ አካባቢ ተተክለው የነበሩት እነዚህ በተሽከርካሪ ተጠምደው የነበሩት ሚሳኤሎች ከመቀጽበት በሚሳኤሉ ሲጋዩ የሚያሳየው ምስል ተዘዋውሮ በርካቶች እየተነጋገሩበት ይገኛሉ። የኢስካንደር ሚሳኤል 500 ኪሎ ሜትሮችን መጓዝ የሚችል ሲሆን 700 ኪሎ ሜትር ክብደት ያለው ፈንጂም በውስጡ ይዟል። የዩክሬን የጦር መሳሪያዎቹን በሚመታበት ሰዓት አንዳች ነገር ምድር ላይ እንደተፈጠረ ከመቅጽበት በእሳት የተሞላ ኳስ መሰል ፍንዳታ በአካባቢው ይታያል። ሂማርስ እየተባለ የሚጠራው የሮኬት ስርዓት አሜሪካ ከሶስት ዓመት በፊት አንስቶ ለዩክሬን በከፍተኛ መጠን ስታቀርበው የነበረ ነው። እነዚህ ተመሪ ወይም ጋይድድ ሚሳኤሎችን ማስወንጨፍ የሚችሉት ሚሳኤል ጎራሾቹ እስከ 80 ኪሎ ሜትር በትንሹ መጓዝ ይችላሉ። አንዳንድ የሂማርስ ዝርያዎች ደግሞ እስከ 150 ኪሎ ሜትር ያህል ርቀት መወንጨፍ ይቻላቸዋል። ዩክሬን አሉኝ ከምትላቸው ወሳኝ የጦር መሳሪያዎች መካከል ይጠቀሳል። ሂማርስ ሩሲያ በሲቪሎች ላይ ከፍተኛ ጉዳት ከሚያደርሱ የሚሳኤል ስርዓቶች መካከል አንዱ ነው ትለዋለች። ዩክሬን ሰራሹ ኔፕቱን ሚሳኤል ደግሞ እስከ 280 ኪሎ ሜትር ድረስ መወንጨፍ ይችላል። በዋናነት በጠረፋ አካባቢ ተጠምዶ የሩሲያን መርከቦች ለመምታት ነው ኔፕቱን ተሰርቷል የሚባለው። ሩሲያ ደግማ ደጋግማ እንደምትገልጸው የምዕራቡ ዓለም መሳሪያዎች በዩክሬን ጦርነቱን አይቀይሩትም ይልቁንም ጦርነቱን ያባብሱታል። የዩክሬንን ወታደሮች ደም ከማፋሰስና ጦርነቱን ከማዝለቅ በዘለለ ሩሲያን የማሸነፍ አቅም የላቸውም ትላለች ሀገረ ሞስኮው። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ ጋር ማንኛውንም አይነት ግንኙነት የመሰረቱ ሀገራት ሊቀጡ ይችላሉ ብለዋል። የፓርቲያቸው የሪፐብሊካን ፓርቲ አባላትም በኮንግረስ እንዲህ አይነት ሕግ ለማጸደቅ ሽር ጉድ እያሉ ይገኛሉ። ሪፐብሊካኖች በጣም ጠንካራ የሚባል ሕግ እያወጡ ነው ያሉት ዶናልድ ትራምፕ ከሩሲያ ጋር ምንም አይነት ሽርክና ያላቸውን ሀገራት ለመቅጣት እንደታሰበም አልሸሸጉም። ኢራንም ተመሳሳይ የቅጣት እቅፍ ውስጥ ልትገባ እንደምትችልም አስጠንቅቀዋል። ከሩሲያ ጋር የሚነግዱ የሚሰሩ ሰዎች ሁሉ ይቀጣሉ፣ የሚቀጡበትም መጠን በጣም ጠበቅ ያለ ነው ያሉት ዶናልድ ትራምፕ እኔ እዚህ ውስጥ ብዙም ችግር የለብኝም ብለዋል። በአንድ በኩል ሩሲያና ዩክሬን ይስማሙ እያሉ የሚናገሩት ዶናልድ ትራምፕ በሌላ በኩል ደግሞ ሩሲያን ለማስፈራራት ማዕቀብን ጨምሮ የተለያዩ እርምጃዎችን ለመውሰድ እየተጣጣሩ ይገኛሉ። ይህ እንደተጠበቀ ሆኖ አሜሪካ እጄን በእጄ ያስባለውን ውሳኔ በራሷ ላይ እንደወሰነች ዘግየት ብሎ ገብቷታል። የዩክሬን ጥቃት፣ የአሜሪካ ውሳኔና ሌሎች ተደማሪ ምክንያቶች የነዳጅ ዋጋ እንዲጨምር ሊያደርጉ ይችላሉ እየተባለ ይገኛል። ዩክሬን በሩሲያ የነዳጅ ማጣሪያዎች ላይ የምትወስዳቸው የድሮን ጥቃቶች ከጊዜ ወደ ጊዜ እየጨመሩ መምጣታቸው በአሜሪካም በአውሮፓም የነዳጅና የጋዝ ዋጋ እንዲጨምር እያደረገ ይገኛል ይላል የብሉምበርግ ዘገባ። በአውሮፓ በአሜሪካና በእስያ አካባቢ የመጡ ለውጦች የነዳጅ ዋጋ እንዲያሻቅብ ምክንያት ይሆናሉ በሚል ግምት እንደተወሰደ ብሉምበርግ ዘግቧል። በአንዳንድ አካባቢዎች ቀደም ተብሎ የታየው ጭማሪም የዚህ ምክንያት ውጤት ነው ተብሏል። የነዳጅ ማጣሪያዎች በእስያ እና በአፍሪካ የመዘጋት አደጋ ገጥሟቸዋል። በናይጄሪያና ኩዌት የሚገኙ ማጣሪያዎች አንድም በመዘጋት አንድም በእጥረትና በግብዓት ችግር በመደበኛ ስራቸው ላይ አይገኙም። በአሜሪካ፣ በአውሮፓና በእስያ የነዳጅ ዋጋ ጭማሪ እንዲደረግ ምክንያት ሊሆን ይችላል ተብሏል እንደ ብሉምበርግ ዘገባ የአሜሪካ መንግስት ሉኮይል እና ሮስኔፍት በተባሉት የሩሲያ የነዳጅ ኩባንያዎች ላይ የጣለው ማዕቀብ እንዲሁም ሌሎች ተጨማሪ ምክንያቶች፣ የዩክሬን ጥቃትና ሌሎችም ጉዳዮች ተደማምረው የነዳጅ ዋጋ በከፍተኛ መጠን ሊጨምር ይችላል፣ አሜሪካውያንም ይህንን ገፈት ሊቀምሱት ይችላል ሲል ዘገባው አትቷል። ዩክሬን የሩሲያን የነዳጅ ማጣሪያዎች የምትመታው ሩሲያ ጦርነቱን የምትገፋው በነዳጅ አቅሙ አማካኝነት ነው በሚል ግምገሟ እንደሆነ ይታወቃል። ሩሲያም በተመሳሳይ እንዲህ ካደረግሽማ እኔም ምሰራልሻለሁ ብላ የዩክሬን የኃይል መሠረተ ልማቶችን ድምጥ ማጣቸውን እያጠፋች እንደምትገኝ ይሰማል። በቀጣይ የቅዝቃዜ ወራት መግባቱን ተከትሎ ደግሞ ዩክሬን በከፍተኛ መጠን ትጎዳለች። በሩሲያ እርምጃ ምክንያት የዩክሬን ጥቃት ሃንጋሪንም ጭምር አስቆጥቶ ቡዳፔስት የዩክሬንን የድሮን አዛዥ ሮበርት ብሮቭዲን በማዕቀብ እንድትጎበኛቸው ምክንያት ሆኗቸዋል። ምክንያቱም ድሩዝባ የተባለውን በሶቪየት ዘመን የተተከለውን የኃይል ማስተላለፊያ ለመጠበቅ በማለም ነው የቪክቶር ኦርባን ሀገር ይህንን እርምጃ ልትወስድ የቻለችው። በሌላ በኩል የአሜሪካ የጦር ቤዝ እዚህ ድርሽ እንዳይልብን ብለዋል የኢኳዶር ዜጎች። 60 በመቶ የሚሆኑት ኢኳዶራውያን በፍጹም የአሜሪካ ጦር እዚህ እንዲመጣብን አንፈልግም ብለው ብሔራዊ ህዝበ ውሳኔ አከናውነዋል። 95 በመቶ አካባቢ ድምፅ በተቆጠረበት ሰዓት 60.5 በመቶ የሚሆነው የሀገሬ ሰው እምቢ ብሎ ለአሜሪካ ጦር አንገዛም ብሏል። ፕሬዚዳንት ዳንኤል ናቦዋ ናቸው ሐሳቡን አምጥተው ምን ታስባላችሁ ብለው የኢኳዶርን ዜጎች በህዝበ ውሳኔ አማካኝነት ውሳኔ እንዲያሳልፉ ያደረጉት ዶናልድ ትራምፕ የአሜሪካ የጦር ቤዝ በእኛ ሀገር ቢመሰርቱ ብለው የወተወቱት ዳንኤል ኖቦዋ የኢኳዶርን ህዝብ ውሳኔ እንቀበላለን ብለዋል። ኢኳዶራውያንን አማከርናቸው፣ እነርሱም በግልጽ ምላሻቸውን ሰጡን። ይህንንም በተግባር እናውለዋለን። የህዝባችንን ውሳኔ እናከብራለን ሲሉ በኤክስ ገጻቸው ላይ ጽፈዋል። የአሜሪካ የጦር ቤዝን ታስተናግድ የነበረችው ኢኳዶር 2009 እንደ አውሮፓውያን አቆጣጠር ላይ ነበር። በቃኝ አለችው። ማንታ በተባለችው የወደብ ከተማ የሰፈረውን የአሜሪካን ጦር በተመለከተ የወቅቱ ፕሬዝዳንት ራፋኤል ኮሪያ ውጡልኝ ከእንግዲህ ሀገሬ ለባዕድ ጦር ቦታ የላትም ብለው የአሜሪካ ጦር የአሜሪካ ጦር መቆየት እንደማይችሉ አሳወቁ። የትኛውም አይነት ሀገር በኢኳዶር ምድር ጦሩን አይገነባም ሲሉም አወጁ። አሁን ዳንኤል ናቦዋ ወደ ሥልጣን መምጣታቸውን ተከትሎ ከአሜሪካ ጋር ጠጋ ጠጋ ለማለት ፈልገዋል። ይሁንና የአሜሪካው ፕሬዚዳንት ዶናልድ ትራምፕን ልብ ሊያማልሉበት የሚችለውን የጦር ቤዝ በተመለከተ ህዝባቸው ግን እምቢ ብለዋል። ማንታ ከተባለችው የወደብ ከተማም ውጪ ሳሊናስ በተባለችው እና በሌሎች አካባቢዎች የጦር ቤዝ ብትገነቡ ምን ይመስላችኋል ተብለው የተጠየቁት ዶናልድ ትራምፕ ልባቸው ለጉዳዩ ክፍት እንደነበር ይነገራል። የአሜሪካ የብሔራዊ ጸጥታ ሚኒስትር የሆኑት ክሪስቲ ኖምም በሐምሌ ወር ኢኳዶርን ጎብኝተው ነበር። ኢኳዶር ባቀኑበት ሰዓት ኢኳዶር የሚገኙ ወታደራዊ ቤዞችን ጎብኝተው እንደነበር አይዘነጋም። አሜሪካ በካሪቢያን አካባቢ ጦሯን እያንቀሳቀሰች በምትገኝበትና በቬንዙዌላ እና በተለያዩ አገራት ላይ እርምጃ ወስዳለው እያለች በምትፎከርበት ሰዓት የኢኳዶር ህዝብ ያስተላልፈው ውሳኔ ከበድ ያለ መልእክት እንዳለው ይታመናል። ምናልባት አሁን በአካባቢው የሳልቫዶሩ ፕሬዝዳንት ናይብ ቡኬሌ ከትራምፕ ጋር እጅና ጓንት ሆነው ከመስራታቸው በስተቀር በርካታ አጋሮቻቸው ጭምር እየሸሹ ይገኛሉ። በእርግጥ አሁንም ቢሆን አርጀንቲና በአካባቢው ከሚገኙ ሀገራት በተሻለ ሁኔታ ለአሜሪካ ቅርብ ነች። አሜሪካም የአርጀንቲና ኪስ ሲራቆት አላይም በማለት በቢሊየን የሚቆጠር ዶላር ለአርጀንቲና ብሔራዊ ባንክ አስገባለሁ ማለቷም የሚታወስ ነው። ይሁንና የቅርብ ጎረቤቶቿና የአካባቢዎቿ ነዋሪዎች በአሜሪካ ሀሳብ እየተስማሙ አይደለም። የቬንዙዌላ ጉዳይ እየታወቀ ነው። ኮሎምቢያም እምቢ እያለች ነው። ሌሎች ሀገራትም ቁጣቸውን እያሰሙ ነው ጦረኛ ነው ባሉት በትራምፕ ፖሊሲ ላይ በመጨረሻም ሀማስን ትጥቅ የማስፈታቱ ጉዳይ አጠያያቂ ይሆናል። የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደርም አጋሮቹን የሀማስን ትጥቅ ማስፈታት በተመለከተ ማሳመን አልቻለም ነው የተባለው። ቻናል ሰርቲን እንደዘገበው አሜሪካ ቀጣዩን ምዕራፍ ብዙም ላትገፋበት ትችላለች። በጋዛ የተኩስ አቁም ስምምነት ከታወጀ በኋላ ቀጣይ ይሰራል ተብሎ የታሰበው ሐማስን ትጥቅ ማስፈታትና በጋዛ ዳግም ግንባታ ማካሄድ ከምንም በላይ የአስተዳደር መዋቅር መዘርጋት ነው። የአስተዳደር መዋቅሩን የሚያግዝ ዓለም አቀፍ ኃይል መገንባት እንዲሁም ማሰማራት ደግሞ ሌላኛው ጉዳይ ነው። ነገር ግን የተለያዩ የአሜሪካ አጋሮች ሐማስን ፊት ለፊት ተጋፍጠን ትጥቅ ፍታ አንለውም ብለው ለዶናልድ ትራምፕ ነግረዋቸዋል ነው የተባለው። የእስራኤል መገናኛ ብዙሃን ይህንን ሲዘግቡ የእስራኤል ምንጮች በዚህ ጉዳይ ላይ ቁጣ እንዳሰሙ አልደበቁም። ሐማስ ትጥቅ ማይፈታ ከሆነ የጋዛ ቀጣይ የሰላም ስምምነት አደጋ ውስጥ ይገባል ብለው እስራኤሎቹ እያስፈራሩ ይገኛሉ። ሐማስም ትጥቅ እየፈታ ሳይሆን ጭራሽ እየተጠናከረ ነው የሚሉት እስራኤሎቹ በጉዳዩ ላይ ያላቸውን ቁጣ አሰምተዋል ነው የተባለው። በዚህም ምክንያት ነገሩ ቅርቃር ውስጥ እንደገባ ዘታይምስ ኦፍ እስራኤልን ጨምሮ የተለያዩ መገናኛ ብዙሃን እየዘገቡ ይገኛሉ። በተባበሩት መንግስታት ጭምር ጉዳዩ መነጋገሪያ የሆነ ሲሆን አሜሪካ የምታስበው ትራምፕ የሚመሩት የሰላም ቦርድ ዓለም አቀፍ የሰላም አስከባሪ እንዲገባ ያደርጋል፣ ይህንንም ይቆጣጠራል፣ ቡራኬ ይሰጣል የሚል ነው። ይሁንና ይህ ሀሳብ በሞስኮ በኩል ተቀባይነት አላገኘም። ትራምፕ የሚመሩት የሰላም ቦርድ ሳይሆን የተባበሩት መንግስታት የሚያዋቅረው መዋቅር ኃላፊነቱን ይውሰድ ትላለች የፑቲኗ ሀገር ሩሲያ። ነገር ግን አሜሪካ በዚህ ጉዳይ ላይ ሳውዲ አረቢያን፣ ኳታርን፣ ግብፅን፣ ዩናይትድ አረብ ኤሚሬትስን፣ ኢንዶኔዥያን፣ ፓኪስታንን፣ ዮርዳኖስን እና ቱርክን ማሳመን ችላለች። አሜሪካ በጠቅላላ የሰላም ስምምነቱን እንድትመራ በእነዚህ ሀገራት በኩል ፍላጎት ቢኖርም እነዚህ ሀገራት ሐማስን ጋዛ ወርደን ትጥቃና አስፈታውም ብለዋታል። ጠመንጃችንን ይዘን ከሐማስ ጋር ስንሯሯጥ አንገኝም ያሉት እነዚህ ሀገራት ጦር ለማዋጣት ግን ዝግጁ ናቸው። ኢንዶኔዥያ 20 ሺህ ወታደር ማዋጣት ትችላለሁ ብላ ይፋ አድርጋለች። አሜሪካ በጉዳዩ ላይ ትገፋበታለች ተብሎ የሚገመት ቢሆንም ሐማስን ትጥቅ የማስፈታቱ ጉዳይን በተመለከተ ማን ኃላፊነት ይወስዳል የሚለውን ጉዳይ ማንም እርግጠኛ ሆኖ መናገር አልቻለም። ካን የተባለው የእስራኤል መገናኛ ብዙሃን እስራኤል ይህ ሳይሆን ምንም ነገር አይፈጠርም እያለች እያስፈራራች እንደምትገኝ ዘግቧል። እስራኤሎች ደግሞ ሐማስ እየተጠናከረ ስለሚገኝ አሁኑኑ ትጥቅ ይፍታለን እያሉ ነው በዚህም ምክንያት ቀጣዩ የጋዛ የሰላም እንቅስቃሴ እንዳይታወክ ስጋት ገብቷቸዋል። በርካቶች ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒ የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት በድጋሚ እንጋብዛለን። ሰላም ለዓለማችን።